የጾታ እኩልነት ወደ ትውልዱ ከመጣ ወዲህ በወንዱና በሴቷ መካከል የነበረውን ተፈጥሯዊ ልዩነት ለማጥበብ ለማጥፋትም ተሰርቷል። ይህ ደግሞ በወንዱና በሴቷ ልዩነት ሊያምርና ሊሰምር ይገባ የነበረውን ሁሉ ገደል ከቷል። ከዚህም የተነሳ ወንዱና ሴቷ አባታቸው በሰጣቸው ጸጋ ከመመጋገብ ከመደጋገፍም ይልቅ የሚጠባበቁና የሚፎካከሩ ሆነዋል። አሁን ባለንበት ጊዜና ዘመን ታዲያ አንድ አንተ የጾታ እኩልነት ወደ ትውልዱ ከመጣ ወዲህ በወንዱና በሴቷ መካከል የነበረውን ተፈጥሯዊ ልዩነት ለማጥበብ ለማጥፋትም ተሰርቷል። ይህ ደግሞ በወንዱና በሴቷ ልዩነት ሊያምርና ሊሰምር ይገባ የነበረውን ሁሉ ገደል ከቷል። ከዚህም የተነሳ ወንዱና ሴቷ አባታቸው በሰጣቸው ጸጋ፣ ከመመጋገብ ከመደጋገፍ ይልቅ የሚጠባበቁና የሚፎካከሩ ሆነዋል። አሁን ባለንበት ጊዜና ዘመን ታዲያ አንተ ለሚስትነት ለልጆችም እናትነት የምትመርጣት የምትፎካከርህን ወይንስ የምትረዳሃን? ስለ እሱን እንጫወታለን። ከዛ በፊት ይህ ዮጊ ገላ ሳሙና ነው። ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው የነበረ ከተፈጥሯዊ ዘይቶች፣ ምግብ ዘይቶች የሚሰራ ነው። እኔም ቤተሰቦቼ፣ ልጆቼ፣ ወዳጆቼ ስንታጠበት የቆየንበት ሳሙና ነው። እንደ ከዚህ ቀደም እንደነገርኩ ለምግብነት ከሚውሉ ዘይቶች የተዘጋጀ ነው። በጣም ሞይስቹራይዚንግ ነው። ተፈጥሯዊ ግባትነቱ እንዲሁ የተጠበቀ ነው። ከኬሚካል በተቻለ መጠን ነጻ ለማድረግ ሞክረናል። ከሽታ፣ ከቀለም፣ አረፋ ከማውጫ፣ ከማድረቅ፣ ከማቆያ፣ ከእንደዚህ አይነት ኬሚካሎች ነጻ ነው። ስለዚህ በእነዚያ ኬሚካሎች አማካኝነት ሊደርስብን የሚችለውን ቆዳችን ላይ ጸጉራችን ላይ ሊደርስ የሚችለውን የጎንዮሽ ጉዳት ያስቀራል። በመቶ ሰባ አምስት ግራም ሶስት መቶ ብር ይሸጣል። የምታገኝበትን ቦታ በዲስክሪፕሽን ውስጥ በታች በዝርዝር በመግለጫ መስጫ ውስጥ አስቀምጥልሃለሁ። እዛ ቦታ ሄደህ ማግኘት ትችላለህ። ተፈጥሯዊ ሳሙናት በመጠቀም ቆዳህን፣ ጤናህን፣ ጸጉርህን ትጠብቃለህ። እግረ መንገድህንም ቻናላችንን ትደግፍልናለህ ማለት ነው። እንግዲህ ጀግናው እንዴት አለ? ማህበረሰባችን ከተታለለበት ነገሮች አንዱ ያቻላች ጋብቻ ነው። የእድሜያቻነት የትምህርታቻነት የገቢያቻነት እንዲሁም ሌሎች አቻነቶች፣ በቃ ሴቷ ከወንዱ እኩል መሆን አለባት ስለተባለ ብዙ አቻላቻ የምንጫወትባቸው ነገሮች አሉ። ወይም ደግሞ ብዙ አቻላቻ እንድንሆንባቸው የምንገደድባቸው ነገሮች አሉ። ያው እኔ ለምሳሌ አስራ ምናምን ዓመት አስራ አራት አስራ አምስት ዓመት ባንክ ላይ ቆይቻለሁ። በወቅቱ ሳገባ፣ አሁን የልጆች እናት የሆነችን ሳገባ ከዛው ከተመሳይ ኢንዱስትሪ ውስጥ የተጋባ ነው እንደዚሁ ሌሎችም ወዳጅ ጓደኞቼ እንደዚሁ በተመሳሳይ ኢንዱስትሪ ውስጥ ስንሆን ተመሳሳይ ኢንዱስትሪ ላይ ያሉትን አጭተን ለመጋባት እንፈቅዳለን። ሰዎችም እንደዚህ ይመክረናል። ምክንያቱም አንደኛ ስታየው አቻነት አለ። ያው አቻነት በጣም ከልጅነት ጀምሮ በትምህርቱ በስርዓቱ ፊት ተደርገናል፣ ተግተናል፣ አይደለ ያ አቻነቱ አለ። እኔን ታክላለች፣ እኔን ትመስላለች፣ እኔን ከኔ እኩልነች የሚለው ነገር ማለት ነው ያ እኩልነት እንደ ጥሩ እንደ ጥሩ ነገር ነው የሚታየው፣ እንደ ቫልዩ ነው የሚታየው፣ እንደ ሴት ነው የሚታየው እዛ የምትፈለገው ሰው ላይ ስታገኘው ማለት ነው። ከዛ ኢንዱስትሪ ወጥቶ ከሌላ ኢንዱስትሪም በለው በጭራሽ በትምህርትና በገቢ ደረጃም ደግሞ ከአንተ ጋር የተቀራረበችውን ማግባት ብዙም አይታሰብም። እንግዲህ አሁን ያ ያለብን አንዱ አንዱ የገጠምን ችግር ነው ማለት ነው። እኩልነቱ አቻነቱ በደንብ ውስጣችን ስለገባ ከልጅነት ጀምሮ ማለት ነው። የዕድሜ አቻነት ከልጅነት ጀምሮ ተነግሮናል። በዕድሜ አቻነት ምንድን ነው የምናተርፈው? የትምህርት አቻነት ከልጅነት ጀምሮ ተነግሮናል። በትምህርት አቻነት ምንድን ነው የምናተርፈው? የገበያ አቻነት ከልጅነት ጀምሮ ተነግሮናል። አቻ ሁኑ፣ አቻነት፣ አቻ ናችሁ፣ አቻህነች አቻሽ ነው እየተባለ ማለት ነው። የአቻ ላቻ ጋብቻ ነው ብዙውን ጊዜ የምንፈጽመው እና እዚህ ውስጥ ግን ስታየው አቻነቱ ወይም ደግሞ አቻላቻ ሆኖ መጋባቱ እውነት የሚያስተጋግዘን ነው፣ የሚያረዳዳን ነው፣ የሚያመጋግበን ነው። አባታችን በሰጠን ጸጋ፣ እኔ ያለኝን የወንድነት ጸጋ ተጠቅሜ እሷን እረዳበታለሁ፣ አግዝበታለሁ። እሷ የተሰጣትን የሴትነት ጸጋ ተጠቅማ እኔን ታግዝበታለች፣ ትረዳበታለች፣ ልጆቿን ስታሳድግበታለች። እንደዛ ሲታሰብ ግን አይደለም። ለምሳሌ የእድሜ አቻነትን ስታስቡ አቻላቻ ከሆነ እድሜ በእኔና በእሷ መካከል በጣም ብዙ ልዩነቶች ይፈጠራሉ። ከእድሜያቻነታችን የተነሳ ራሱ ማለት ነው። እነዛና ከእድሜያቻነት የሚመጡ ብዙ ጉዳቶች፣ ብዙ ችግሮች ያው ምንም ማድረግ ስለማንችል ተቀብለናቸው እንኖራለን እንላለን እንጂ እነዛ ነገሮች መወገድ የነበረባቸው ናቸው። እድሜያችን አቻ ባይሆን ኖሮ ላይክ በትንሹ አምስት እና አስር ዓመት እድሜ ልዩነት ቢኖረን ኖሮ ማለት ነው። ዛሬ ግን ፍቅር ያሸንፋል ነው፣ ፍቅር ካለ ምንም እድሜ ቁጥር ነው ትባላለህ። ከዛ አቻን ታገባለህ። አቻን አይደለም አንድ ዓመትም ሁለት ዓመትም ሶስት ዓመትም የምትበልጠንም ልታገባ ግን አንድ የሰላሳ ዓመት ወንድ ልጅ አፈር ድቤ ግጦ ሲኖር ቆይቶ ልበልና በሆነ ትምህርት መስክ ፊልድ ማስትር የተሰራ ዶክተር የተሰራ እንበል ሰላሳ ሰላሳ አምስት ዓመት እንዴት ሆኖ ነው አቻውን የሚያገባው እሱ። እስቲ አስቡት እናንተ ራሳችሁ ምንም ከሌላ ጾታዊ ግንኙነት ውስጥ ምናምን ወሲባዊ ግንኙነት ውስጥ አይገባ ከዛ በፊት እሷም እንደዛ አይኖራት። ግን እሱም አፈርድ ቤ ሲግጥ ኖሮ በሰላሳ እና ሰላሳ አምስት ዓመቱ ማስትሬት እና ዶክትሬቱን ሰርቶ ወይም ደግሞ የሆነ ቢዝነስ ከፍቶ በዛ ቢዝነስ አፈርድ ቤ ግጦ ከዛ አድጎ የሆነ ደረጃ ደርሶ ተውት እንግዲህ ፓይለትም ሊሆን ይችላል፣ ሐኪምም ሊሆን ይችላል። ብቻ በዚህ ፊልድ ውስጥ ይህን ያክል ዓመት ፍርድ ቤት ሲግጥ ቆይቶ ለአለቆቹ ሲታዘዝ ቆይቶ ከዛ የራሱን ስራት እየሰራ የሚሆን ወይም እንደዛው የተቀጠረበት ቦታ አስር ሺ ሀምሳ ሺ መቶ ሺ እየተከፈለው ይሁን እንዴት ሆኖ ነው በእድሜያቸው የሚያገባው ሆነ ሰው የእድሜያቸው እንዴት ነው የምትሆነው? ሰላሳና ሰላሳ አምስት እንደሱ ማስትሬትና ዶክትሬት የሰራች ን ምንድን ነው የሚያረጋትችን ሴት ወስዶ፣ ንገሩኝ፣ ሰላሳና ሰላሳ አምስት እስኪሞላት ድረስ ስንት አለቃ ስጋ ሰርታለች የመታዘዝ የትህትናዋን? ያ ልስልስ ታዛዥ የደስደስ ገጿን ጠባይዋን እነዛ አለቆች እኮ ተጠቅመውበታል። የተጠቀሙበት ለምንድን ነው ለስራው። ሌላ መጥፎ ነገር አናስብ እንግዲህ። አሁን እዚጋ ወሲብ ውስጥ ገብታለች ምናምን፣ እሱን ተው። ድንግል ትሁን፣ ግን እስኪ ሰለቻት ድረስ ታዛ ተልካት ሰርታን፣ የቆየችው ታዛ ተልካት ስላችሁ ጽዳት ነበረች ተላላኪ ነበረች አደለም። ዶክተርም ትሁን የመምሪያ ኃላፊም ትሁን የሆነ ነገር ኃላፊም ትሁን የትልቅ ኮርፖሬት ኩባንያም ኃላፊ ትሁን ግን እሷ ከምትሰራው ስራ ጠባይ አንጻር ከእሷ የሚጠበቀውን ነገር ነገር ግን ለባሏ ለልጆቿ ሊቀመጡ እነሱ ሊጠቀሙት እፍታውን እነሱ ሊያገኙት የሚገባውን ነገር እፍታውንም ዋናውንም እነሱ ሊያገኙት የሚገባውን ነገር አስቀድማ ለማን ነበር ስትሰጠው የነበረው ለኬሪሯ ለስራዋ፣ ለትምህርቷ። ከዛ በኋላ ይህን ሰው እያገኘችው ስታገኘው ሰላሳና ሰላሳ አምስት ሆኗ ሰላሳና ሰላሳ አምስት ላይ ልጅ የመያዝ ጽንሰ የመያዝ የማርገዝ እድሏ በጣም ጠባብ ነው። እንደገና ፈተና ነው እሱ ራሱ ልጆች ተወልደው ራሱ ልጆችን ትዕግስት ኖሮ ለማሳደግም እንዲሁ ከባድ ነው። አይቻልም፣ አይቻልም። በቃ አሁን ላይ እሷ ቁጭ ብላ ሌላ ሰው የሚታዘዛ ሰው የምትፈልግበት ጊዜ ላይ ነች። የሚታዘዛ ልጆቿ ደርሰው ለእሷ ቀዝቃዛ ውሃ፣ የእግር ውሃ፣ የትከሻ ጋቢ የሚያመጡበት ጊዜ ላይ ነች። እሷ አሁን እድሜዋ ሰላሳ እና ሰላሳ አምስት ላይ ግን የሉም ልጆች ገና ሊወለዱ ነው። እነሱን ልታገለግላቸው ልትንከባከባቸው በዛ እድሜ መታ ባሏ ልታግዘው ልትንከባከበው፣ ለባለዋ ቡና ማፍላት ትችላለች፣ ለእግሩ ውሃ ማቅረብ ትችላለች፣ ለትከሻው ጋቢ ማቅረብ ትችላለች፣ ወይስ ይህንን የሚያደርግለትን ሰራተኛ ትቀጥርለታለች? እስቲ አስቡት። ለልጆቿስ እነዚህን ቅድም የጠቀስኳቸውን ነገሮች የሚያደርግላቸውን ሰራተኛ ትቀጥርላቸዋለች? ን የእሷ እናትነት የቱ ጋር ነው? የእሷ ሚስትነት የቱ ጋር ነው? ባል ከደጅ ሲገባ ለጫማው ለእግሩ ነጠላ ጫማ ለእጅም ሆነ ለፊቱ ውሃ ለትከሻውም ጋቢ የሚቀይረው ልብስ የሚቀምሰው መክሰስ፣ ለልጆችም እንደዛው ተንደፋድፋ የምታቀርበው እና የምታዘጋጀው የቤት ሰራተኛ ከሆነች የእናትየው ሚና የሚስትየው ሚና የቱ ጋር ነው? በሁለቱም መካከል መዋደዱና መፋቀሩንስ የሚያመጣው ምንድን ነው? አፍተር ኦል ሰርቭ የምታደርገው ነገር እሷ እነሱን ካልሆነ እሷ ሰርቭ የምታደርገው አለቃዋን ከሆነ በሰርቪስ ውስጥ ያለ በአገልግሎት ውስጥ ያለ በታዛዥነት ውስጥ ያለው የሚገነባው ፍቅር፣ ያ ከህግ ይበልጣል የተባለው ከመስዋዕት ይበልጣል የተባለው መታዘዝ ዩኒቨርሳል ለው እኮ ተፈጥሯዊ ህግ እኮ ነው። ዩኒቨርሳል ለው ነው። እግዚአብሔር አምላካችን ይሰጠን። ከመስዋዕት ይበልጣል። ስለዚህ ያ የታዘዘችለት ሰው ፍቅሯን የሚገዛው እሱ ይሆናል ማለት ነው። ሰራተኛውም ጋር ሲመጣ እንደዛው ኢኔቪታብል ነው የሚሆነው እነዚህ ነገሮች የትምህርታቻነት ጋርም ስትመጡ እንደዚሁ የትምህርታቻነች ከተባለ እኩል ለእኩል ነው ማለት ነው የሚያወሩት እሷም ተምራለች ማስትሬት እና ዶክትሬት ይዛለች እሱም ተምሯል ማስትሬት እና ዶክትሬት ይዟል ስለዚህ ቤት ውስጥ ይሄ ነገር አይሆንም ይሄ ጉዳት ያመጣል ከተባለ አይ ይሄ ነገርማ ጉዳት የለውም ብላ ዲፌንድ ማድረግ ትችላለች ማለት ነው በተማረችው ትምህርት በሰራችው ማስትሬት ስለዚህ የእሱ መሪነት በእውቀት እሷን እስከበለጠ ድረስ ነው ካልበለጠ ሊመራት አይችልም ማለት ነው ወይም ደግሞ ሁልጊዜ በእውቀት እበልጣለሁ እኔ መሪ ከመሆን የተነሳ ሁልጊዜ አውቃለሁ፣ ወይም ደግሞ እኔ ከማወቅ የተነሳ ሁል ጊዜ እመራለሁ የሚል ከሆነ አሮጋንት ሊባል ነው ማለት ነው። ይሄ በተደጋጋሚ እኔ በትዳር በቆየሁ በነበርኩበት ጊዜ ከልጆች እናት ጋር ባለ መስማማት ውስጥ ስንገባ በተደጋጋሚ ገጠመን ነው እና የሆኑ ንክር ምስኪኖች እና ልክስክስ ወንዶች እንደ ሽማግሌ ሆነው ይመጣሉ፣ ይህንን ነገር ያበላሹታል። አንተ ብቻ ነህ እንዲህ አዋቂ፣ እሷም እኮ ተመራለች፣ እሷም እኮ የትልቅ ድርጅት ስራ አስኪያጅ ነች። እንዴት አንተ ብቻ ይሄን ትወስናለህ? እሷ ለምን እንዳልተማረ ትቆጥራት? አለ ማስተሬት እና ዶክተሬት እኮ እንዳንተ ሰርታለች ወይ እኔ እንኳን የዲፕሎማ ሽፍታል ኤኖስ ግን፣ ያው እንዳንተ ተምራለች፣ እንዳንተ ኮርፖሬት ካምፓኒ ውስጥ ነው የምትሰራው። ብዙ ነገር ታውቃላችሁ። አንተም ብዙ ነገር ታውቃለህ፣ እሷም ብዙ ነገር ታውቃለች። ስለዚህ ትዳሩን እኔ ብቻ ካልመራሁት አትበል። ይሄ የጋርዮሽ ያለፈበት ዘመን ምናምን፣ የፊውዳሉ ስርዓት አልፎበታል። አሁን ወንድ ይምራው የሚባለው ነገር ሊትራሊ፣ እንደዚህ ተብያለሁ በትዳሪ ውስጥ ማለት በጣም ያሳፍራል። ሊትራሊ ስለዚህም ትዳሪ መምራት አልቻልኩም ማለት ነው። በወቅቱ እነሱ አይዞሽ ይሏት ነበር ያቺን ልጆችን እንናት ለምሳሌ አንድ በቀል በጣም በቀላሉ ነገር ምሳሌ ብነግራችሁ እንደው ሎሪ ሳይሆን እንድትረዱት ስለመፈለግ ልጆች ለምሳሌ ከመኝታ ልጆች ብቻ አይደለም፣ በነገራችን አዋቂዎችም የመኝታ ሰዓታችን ከመድረሱ ሁለት ሰዓታት እንደዛ አካባቢ የሚጠጡ ነገሮች በጣም ብዙ ሽንት ሊያመጡ የሚችሉ ነገሮችን መቀነስ በጣም ይመከራል፣ አይደለ ይመከራል። ይሄ እንግዲህ ድሮ ድሮ ድሮ ገና ሀይስኩል ምናምን እያሉ ብዙ መጽሐፍ በማንበት ሰዓት ላይ የማውቀው ነገር ነውና፣ ለምንድን ነው የሚመከረው? ለሌት እንቅልፋችን እንዳይረብሸን። ጥልቅ እንቅልፍ ውስጥ ገብተን ሽንታችን ከወጠረን ያንን ጥልቅ እንቅልፍ ያቋርጥብናል። እንደገና ወደዛ ጥልቅ እንቅልፍ ውስጥ ለመግባት ደግሞ እንቸግራለን። ስለዚህ ኳሊቲ የሆነ ስሊፕ አናገኝም። ኳሊቲ ስሊፕ ባላገኘንበት ደግሞ ብዙ ነገሮች ሳይ የጎንዮሽ ሌሎች ጉዳቶች ይመጣሉ። ስለዚህ ልጆቻችን አንዱ ከምናስተምራቸው ነገር ከመኝታ በፊት ፈሳሽ ነገር እንዲያቆሙ ማድረግ ነው። አንደኛ ሽንታቸውን መቆጣጠር አይችሉም ሁለተኛ ከእንቅልፋቸው ይቀሰቀሳሉ አይደለ ሽንታቸውን መቆጣጠር አለመቻላቸው ደግሞ በራሱ ሌላ ብዙ ጉዳት አለው አንደኛ በጣም ይሸማቀቃሉ በስነልቦና ይሸማቀቃሉ ላይ ሽንታቸው እያደጉ በተለይ እየመጡ ሽንታቸውን መቆጣጠር ሲያቅጣቸው ሽንታቸው ሲያመልጣቸው ይበሳጫሉ እኔ ልጅ ልጅ ትዝ ይለኛል በደምብ ሽንቴ ሲያመልጠኝ በጣም ነበር የምናድደው ለምን አድጌያለሁ ብዬ ነው የማስበው ለምንድን ነው የሚያመልጠኝ ብዬ አስባለሁ እናደዳሉ እና እንደዛ በሆኑበት ጊዜ እየተሸማቀቁ ነው የሚሄዱት። ሰው ቤት ሄዶ ማደርም ይፈራሉ። በቃ እዛ ቤት እጅ አልጋ ላይ ብሸናስ ይፈራል፣ ይሸማቀቃል ያለች። ይህንን ነገር ለማስቀረት ታዲያ አስቀድሞ ፈሳሽ ነገር እንዳይጠጣ ማድረግ ነው። ይሄ ሰልፍ ኮንትሮል እንዲማር ማድረግ ነው። ያው በተጨማሪ ደግሞ እንደገና ከመሸማቀቁ ባለፈም ደግሞ እንቅልፉ መቋረጡ ማለት ነው። ስለዚህ ይህንን ነገር ለልጆቻችን ማስተማር አለብን። ይህን ነገር በግልጽ አስረድቻለሁ ተናግሬ ያለው ከዛ ልጆቹ ከመሸ በኋላ ወይም እንቅልፋቸው በቃ ከእራት ሰዓት በኋላ ራት የምንበላው በጊዜ ከሆነ ከዛ ሰዓት በኋላ አንድ ሰዓት ላይ ሁልሞስ ራት ከበላን ከዛ በኋላ ፈሳሽ ነገር ነው ውሃም እንዳይጠጡ ወተትም እንዳይጠጡ። እኔ ልጁንን ሁነን እንዳጠጣ አንተ ልጅ ውሃ ከመሸ በኋላ ስባል ትዝ ይለኛል። ማታ ሁለተኛ ውሃ በዚህ ሰዓት ብትጠጣ ለምን ይሸናል ተብሎ ነው ሲሸና ፍራሽ ያበሰብስብናል ፍራሽ ይጎዳብኛል ብለ አይደለም ያን ጊዜ እናት ያሁን ለምሳሌ ስትከለክለኝ የነበረው ሌላ አይደለም። በቃ ሽንት ኮንትሮል ሽንቴን ኮንትሮል ማድረግ እንድማር ነው። ሰልፍ ኮንትሮል አንዱ መሰረት ነው ለትውልድ ለሰው ልጅ ካለዛ እንስሳ ነው የሚሆነው። በፈለገበት ጊዜ መሽናት ባልፈለገበት ጊዜ ደግሞ አለመሽናት መሽናት መለማመድ መቻላል። ሽንቱ ስለወጠረው ብቻ ወይም ደግሞ አውት ኦፍ ኮንትሮል ስለሆነበት ብቻ መውጣት የለበትም ያ ነገር። በዚህ ጉዳይ ተጋጨንና የሚገርማችሁ፣ በሽምግልና ወቅት አንድ ጊዜ ይሄ ምክንያት ሆኖ ተነሳ። የግጭታችን ምክንያት ይሄ ሆኖ ተነሳ። ይሄ አልነበረም፣ ያው ምክንያቱም ያኔ የግጭታችን ምክንያት ይሄ ሆኖ ተነሳ እና አንዱ እንደዚህ ሽማግሌ ባይ ለራሱ መማያቅ ሰውዬ ብዙም ማላም ነው ልክስክስ ጠባይ አለው ብዬ የምጠረጥረው ሰው ነው ሴቶች ይወዳል ሴቶች መንዳት ይወዳል እና ይህ ሰው ታዲያ ሽማግሌ ሊሆን መጥቷል ከዛ አንተ ነህ እን አዋቂ አንተ ሁሌ አዋቂ ለምን ትሆናለህ ከፈለክ ፍራሹን አውጥ ተፀሐይ ላይ አታሰጣውም እን ይድረቅ ከተበላሸም ደግሞ ግዛ ምን ገንዘብ ቸግሮን ይህ ፍራሽ ገንዘብ የምንመቸገር መቸገር እኮ አደለም ይህ ለልጆቻችን ስርዓት እናስተምራቸው ነው ሲ አሁን የአቻላቻን ችግር ነው የምነግራቸው አቻላቻ ስትወጡ አንተም ማዋቂ ነህ እኔም ማዋቂ ነኝ ከአንተ አላንስም የሚባለው ነገር ነው ይሄን ነው እንግዲህ አሁን ትልቅ የፈጠረብን ክፍተት ማለት ነው። የትምህርት አቻነት ሲመጣ ትዳሬ ልምራ ስትል በትህትና ምንም እንኳን እኔ ማስትሬትና ዶክትሬት ቢኖረኝም፣ ምንም እንኳን እኔ ሰንበት ትምህርት ቤትና ጉቢ ጉባኤ በማርም፣ ምንም እንኳን ውዳሴ ማርያምና ዳዊትን ብዘልቅም የቤቱ መሪ አንተ ነህ። ይህንን አንተ ካልክ እሺ ይሁን፣ ባይሆን እንደዚህ ብናረገውስ ብዬ አስተያየት ልስጥህ፣ በተረፈ ግን ውሳኔ ያንተ ይሁን፣ ያንተን ውሳኔ ይቀበላለሁ። በቃ ይህንን አድርጊ እሺ። ይሄ ነበር መሆን የነበረበት። ማን ይሰማል ዛሬ እውነት በጣም በሚያሳዝን ደረጃ ማን ይሰማል ዛሬ እኔ አንድ ቤተሰብ ጋር ልክ ቅድም እንዳልኳችሁ እኔ ከገጠመኝ ፈተና ያ ፈተና በቃ እንደዛ ፈተና ሆኖ ቀረን ልጆቻችን ጋር ያው ልጆቻችን አደጉ ያው እኛም ተለያየን ግን እንደዚህ አይነት ተመሳሳይ ነገር ገጥሞኛል ሰው ባልየው ክንፍ ቀረሽ መልአክ ነው የሚባለው በቤተሰቦቹ በሱ ቤተሰቦች ብቻ አይደለም በሚስቱ ቤተሰቦች ዘንድ ዙሪያ በራሱ ቤተሰቦችም በጣም ምስኪን ነው። ንክር ያለ ምስኪን ትልቅ ነው። አሁን እየሰላችሁ ህፃን ልጅ እንዳሉ ያው ሪሰርች ከሰራሁባቸው ሰዎች አንዱ ነውና ስልሳዎች ውስጥ ነው፣ ሚስቱ ሀምሳዎች ውስጥ በአስር አስራ ምናምን ይበልጣታል። ትምህርት ቤት የተከበረ ሰው ነው፣ የኖረበት ማህበረሰብ ውስጥ የተከበረ፣ ቤተሰቦች ውስጥ የተከበረ ሰው ነው። በሚስቱ ቤተሰቦች የተከበረ ሰው ነው። አዋቂ ተብሎ የሚታሰብ ነው። መምህር ነበር ለረጅም ጊዜ፣ እድሜ ልኩን መምህር ነበር። ሚስቱም እንደዛው። ሚስቱ ግን አንድም ነገር ያውቃል ብላ አታከብሮ በጣም በሚያሳዘናችሁ ደረጃ ገና ለገና እሷም በእሱ ልክ ተምር ያለው ስተምራለሁ ብላ ስለምታስብ አንድ ቀን እነሱ ቤት በተደጋጋሚ ሄድ ስለነበረ ነው ከዚሁ ጋር በተያዘና በጣም በሚያሳፍር ደረጃ እኔ ሽምቅቅ ነው ምለው። ከዛ ገስዋት ምን እንደተፈጠረ ልጆቻቸው ያሏቸው ሶስት ልጆች አሏቸው። ልጆቻቸው፣ ሶስቱም ልጆቻቸው እናትና አባታቸው መሀይም አድርገው ነው የሚያስቡት። ካኑ ይማችን መምህራን እኮ ናቸው እነዚህ ሰዎች መሀይም አድርገው ነው የሚያስቧቸው። ለምን እናትና አባት ጋር ከአቻነት ከትምህርት አቻነት የተነሳ ፉክክር ነው ያለው፣ መደጋገፍ አይደለም። ሚስት እና ሚስት ባሏን ስትደግፍ አላዩ፣ ሚስት ባሏን ስትታዘዝ አላዩ፣ ሚስት ባሏን ስታግዝ አላዩ። ይልቁንስ አንተ ብቻ ነህ እንዲ አዋቂ አይነት ፉክክር፣ ይህም ምን ታውቃለህ። ትዝ ይለኛል፣ አንድ ጊዜ የሆነ መብራት ሊያስተካክል ተነስቶ ሰው፣ ቁጭ በል እስኪ ምን ታውቃለህ አሁን ስለ መብራት። እንደው ይህ ሁሉንም አውቃለሁ ባይነት በጣም ያሳፍራል። ልጆች ከልጅነታቸው ጀምሮ ይህንን ያዩት፣ እናታቸውም አዋቂ ነች፣ እናታቸውም የተማረች ነች፣ ወይም ደግሞ የተስተማረች ነች፣ ከባሏ ጋ ፉክክር ገቢ ነች። ሲረዳዱ አያውቁም። መረዳዳት ማለት ምንድን ነው? መረዳዳት ማለት እሱ ሲያቦካ እሷም ታቦካ፣ እንደዚያ አይነት አደለም። መረዳዳት ማለት እሱ ሲያዝ እሷ መታዘዝ መረዳዳት ነው። እሱ ሲያዝ እሷ ስትታዘዝ ማለት እሱ ሁሌ ልክ ሲሆን ወይም ሁሌ ሲሳሳት ጭምር ነው። እሱ ልክ ስለሆነ ብቻ አይደለም የምትታዘዘው። ምክንያቱም ሰው ነውና ሁሌ ልክ ላይሆን ይችላል፣ የሚሳሳትበትም ጊዜ አለ። ሲሳሳትም መታዘዝ አለባት። ባይሆን በምትችልበት በብልሃቱ ያ የተሳሳተውን ነገር መጠቆም፣ ምናልባት ያን ያክል ትዳሩ ላይ ህይወታቸው ላይ አደጋ ውስጥ የሚገጥም ከሆነ በግልጽ ማሳወቅ። በተረፈ ግን ያለውን ነገር አድርጋለት ከዛ በኋላ መስተካከል የሚችል እስከሆነ ድረስ ምንም ማለት አይደለም። ምክንያቱም ትውልድ ነው እየገነቡ ያሉት፣ ማህበረሰብ ቤተሰብ ነው እየገነቡ ያሉት፣ ቤት ነው እያቆሙ ያሉት። ገና ለገና አወኩኝ ተብሎ ከባልጋ እንደዚህ አይነት ሙግት ያቻላቻ ጨዋታ ነው ትዳርን የሚያፈርስ። ስለዚህ ወንድም ዓለም ትዳር ውስጥ ስትገባ ሚስት ብለህ ስታስብ፣ አሁን እኛ እኔ ባንክ ላይ ስንሰራ ብዙዎቻችን ብዙዎቻችን ስናገባ የምንሸወድበት ነገር የሱፐርፊሻል የሆነው ነገር በጣም ቀድሞ ነው እንዴት ነው የምናስቀድመው? ስለዚህ ቤት ስለመገንባት ስለመስራት እናስባለን፣ ወይም ቤት ስለመግዛት እናስባለን፣ መኪናም ስለመግዛት የቤት ዕቃ ስለማሟላት እናስባለንና ስለባለ እና የኛ ደሞዝ ከአማካይ ደሞዝ ማህበረሰቧ አማካይ ከአማካይ ደሞዝ ከፍ ካለ በቃ በዛ ልክ የሆነች ሴት እንፈልጋለን። ከዛ ልክ ጋር የተስተካከለ ሴት እንፈልጋለን። ሶዛት ከእሷ ጋር ደሞዛችን አጋይተን አሁን በአሁኑ ሰዓት አሳሳቢ የሆነውን የቤት ችግር ለመቀፍ አሳሳቢ የሆነውን የትራንስፖርት ችግር ለመቅረፍ አሳሳቢ የሆነውን የልጆች ማሳደጊያ ግብዓቶች፣ ቁሶች ዋሬቨር ለመቅረፍ፣ ግን አይደለም። አይሰራም። አይሰራም። የሰራላችሁ ሰራላችሁ፣ ግን ብዙ ሀስል አለሁ። አይኖዊት አይኖዊት ሰርቶልናል ብለው የሚኮፈሱትንም እናውቃቸዋለን። ያው ስለሰራን ኢንዱስትሪ ውስጥ እናውቀዋለን ያንን ነገር። ግን ቁም ነገሩ ምንድን ነው? እንደዛ አቻይን ልፈልግ በዚህ በዚህ አጋይተን በዛ በዛ ኑሮን ደግፈን አንተ የምትረዳህን የምትራዳህን የምትረዳህን ሴት የምትፈልግ ከሆነ በገንዘብ የምታግዝ አይደለችም ያቺ ሴት መሆን ያለባት። ሲጀመር ከአዳም ውስጥ የወጣችው ሄዋን ሄዋንን በጉልበት እንድታግዘው ታስቦ አይደለም። ከብቸኝነቱ እሱ ብቻውን ከመሆኑ የተነሳ ዘር ከማስቀጠሉ የተነሳ ታዛና ተገዝታለት የምታገለግለውን ሴት ነው የተፈለገው እንጂ አዳም ራሱን ችሎ ለመኖር ራሱን ችሎ ለመኖር በቂ ነበረው። ሲኖር ነበር እኮ አሁንም፣ ሰው ወንዱ እንደዛ ነው መሆን የነበረበት። ያው አሰስ ወንድ በዛብን። አሁን ካስተዳደግም አልጫ ሰነፍ የሆነ ወንድ በዛብን። ሰበበኛ የሆነ ወንድ በዛብን። የሆነ ቦታ ተቀጥሮ በወር መቶ ሺህ ስለተከፈለው የሆነ ቦታ ተቀጥሮ አፈር ድቤ ግጦ በወር አስር ሺም ስለተከፈለው ስራ እየሰራሁ ነው ብሎ የሚያስብ ሰነፍ ወንድ ተፈጠረን ተገኘ ማህበረሰባችን ውስጥ ኢንስቴድ የተጠራለትን ዓላማ የማያውቅ የማይረዳ ወደዛ ስትራይቭ የማያደርግ ማለት ነው። ስለዚህ ይሄ ወንድ አቻውን ቢፈልግ አይደንቅም። ሰነፍ ነዋ። ሰነፍ ስለሆነ የእሱ ናቸው። እሱ አምሳ ሺ ያገኛል፣ እሱ አምሳ ሺ ታገኛለች። ያጋጩና የሆነ ነገር ይገዛል። ያጋጩና ይሄ ነው መረዳዳት። ይሄ አይደለም መረዳዳት። ይሄ አይደለም መረዳዳት። እኔ አፈርድ ቤ ግጭ ያመጣሁትን ልጆችን ማሳደግም መቻል አለባት እሷ። እኔ አፈርድ ቤ ግጭ ያመጣሁትን አበርክታው አብዝታው አጣፍጣው ማቅረብ አለባት እሷ። ይህንን ለሰራተኛ አውትሶርስ ካደረገችው የእሷና የኔ ኢንተራክሽን ፍቅሩ መዋደዱ ምኑ ጋር ያርፋል? ምኑ ጋር ያርፋል? አሁን እየተቆለባበሰልን ያለ አቻነት እሱ ስለሆነ ስለዚህ፣ ወንድም ዓለም አንተ ለትዳር የምትሆነን ሴት ስታስብ ምንድን ነው የምትፈልገው? በእርግጠኝነት እርግጠኛ ሁን ተፈጥሮ ሆነን ግምት ውስጥ ከተህ፣ አንተ መፈለገ ብቻ አይደለም። ተፈጥሮ ራሱ ያንን ደግፋል ወይ? ተፈጥሮ ራሱ የተጠራለት አላማ ራሱ ያንን ይደግፋል ወይ? የማይደግፍ ከሆነ አሁን ለጊዜው ደስ ሊል ይችላል። አሁን ለጊዜው የምትፈልገው የምፈልገው እሱን ነው ልትል ትችላለህ። ግን በጊዜ ሂደት ቀኑ እየገፋ ሲመጣ በመሀከላቸው ያለው ነገር እየቀዘቀዘ መምጣቱ አይቀርም። ገንዘብ አያቆየውም ፍቅራችሁን። የቤት መብዛት አያቆዩም። አንድና ሁለት ሶስት ቤት መሰብሰብ አያቆየውም። ምክንያቱም እያየነው ነው። አንድና ሁለት ቤት ያላቸው አንድ ልጅ ወልደው ሶስት መኪና ያላቸው መኪናቸው ልጅ ከመውለድ ይልቅ መኪና የሚወልዱ ሰዎች ማለት ነው። ያው እንደዛ ብለህ አስበው። ልጅ ከመውለድ ይልቅ ሁለት ልጅ ሶስት ልጅ ከመውለድ ይልቅ ሁለት መኪና፣ ሶስት መኪና፣ አራት መኪና የሚወልዱ ሰዎች መጥተዋል። አሁን እነዚህ ሰዎች የገንዘብ ችግር የለባቸውም፣ ግን የሰውነት የተፈጠሩለት አላማ ችግር አለባቸው። የአንድነት አብሮነት ፍቅር እጥረት አለባቸው። የአንድነት የአብሮነት ፍቅር ቢኖራቸው ኖሮ እነሱን የመሰለ የሚወዱትን እነሱን የመሰለ ልጅ በወለዱ ነበር። ግን ራሳቸውን የማይወዱ ቁሳዊ ነገር የሚወዱ በመሆናቸው እነሱን የመሰለ ልጅ ከመውለድ ይልቅ ቁስ መውለድ ጀመሩ። ቁስ ይወልዳሉ፣ ቁስ ይወልዳሉ። የኔሴንስ መኪና ይገዛሉ፣ መኪና ይገዛሉ፣ መኪና ይጨምራሉ፣ መኪና ይጨምራሉ። ሴም ቲንግ የምናየው ነው ሰዎች ቤት ውስጥ ሰዎች ኑሮ ላይ ማለት ነው። ስለዚህ አሁን ያመጣብን ያቻላቻ ጋብቻ መዘዝ የምትረዳንን የምትራዳንን የምትረዳንን ሴት ከመፈለግና ከማግባት ይልቅ ከእሷ ጋር ከመኖር ይልቅ የምትፎካከርን ሴት በገዛ እጃችን ነው ገዝተን የምናስገባው ቤታችን ውስጥ የምትፎካከርን እኛን ፈልገን የምናመጣት የምትፎካከርን። ምክንያቱም መፎካከር ለኛ የምታገዝ ምስሎ ስለሚታይ፣ እኔ ማስትሬት አለኝ፣ እሷም እኔ ማስትሬቴን ስሰራ 35 ዓመት ሲሞላኝ እሷ ማስትሬቷን ስትሰራ 35 ዓመት 34 ዓመት 32 ዓመት ሲሞላት ን እቺ ሴት ምንድን ነው የምታግዘኝ ብለህ ማሰብ አለብን። ማስትሬቷ ምንድን ነው የሚያግዘኝ የኔ ማስትሬት እኮ በቂ ነው። አፈርድ ቤኔ ጋትኩበት። የእሷ ማስትሬት መጥቶ ህይወት አይሆነንም ጋብቻ ውስጥ። እሷ ማስትሬቷን ስትሰራ ኖራለች። ከዛ በኋላ እኔ ጋር መጣ፣ ቀዝቃዛም እንኳን አታቀብለኝም። ሰልችቷታላ ከአለቆቿዋ ከአለቆቿ ጋር ከአድቫይዘሮቿ ጋር ከስንት ቀጣሪዎቿ ጋር ስትላላክ ስትሰራ፣ ይሄን አድርጊ፣ ይሄን አውጭ፣ ይሄን አውርጅ ስትባል ሰልችቷታል። አሁን በቃ ቁጭ ብሎ የሚታዘዛ ሰው ነው የምትፈልገው። ያ እድሜዋ ማስተሬት ስለሰራች ብቻ ነው እድሜዋም ጭምር ነው። በዛ እድሜዋ ልጆቿ ደርሰው እሷን ቀዝቃዛዋ ሊታዘዟት ይገባ ነበር። ስራ ፈጥጥ እኮ ትሆናለች ማለት አደለም ግን፣ በቃ ያ እድሜዋ ትዕግስት የሚባለውን ትህትና የሚባለውን ነገር አገልግሎት የሚባለውን ነገር እያሟጠጠ እያሟጠጠ የምትደርስበት እድሜ ነው። ስለዚህ ሃያዎቹ መጀመሪያ ወልዳ ቢሆን ኑሮ ሰላሳዎቹ ላይ የአስራ አምስት ዓመት ጎረምሳ ይኖራታል፣ ወይም የአስራ ሁለት ዓመት የአስራ ሶስት ዓመት ጎረምሳ ይኖራታል። ሴት ልጅም ወንድ ልጅም ቢሉ ከዛ ልጅ ጋር እንደዚህ አሁን እንዳልኩ ፈቃዷ ሊሆን ይችላል። በተረፈ ግን ያቺ የ35 ዓመት ማስትሬት የሰራች ሴት አንተ ጋር መታ፣ ሲጀመር ልጅ ለመውለድ መከራ ነው፣ ጽንስ ለመያዝ መከራ ነው። ሲቀጥል አንተ በዛ ሰዓት እየጎመራህ እየጠነከርክ ነው የምትሄደው ነው አሁን እንደዛ የሆነ ስላልሆነ ማለት ነው። አሁን እንደዛ የሆነ አይደለም። አክቹዋሊ ሰላሳዎቹ መጨረሻ ላይ ወንዱ ያረጀ መቷል። አሁን ላይ ግን ፊዚካሊ ጤናማ ኮንክ ጠንካራ ኮንክ ስፖርት የምትሰራ ከሆነ እየጎመራ የምትሄድበት ወቅት ነው። ሴቷ ደግሞ እያረጀች የምትሄድበት ወቅት ነው። ያ እድሜ በሜካፕ ተቀጣጥሎ መቀመጥ አይደለም። በቃ ብዙ ነገሮቿ ይደካክማሉና በዛ እድሜ ጽንሰ መያዝ፣ ልጅ መውለድ፣ ወልዶ ማሳደግ ራሱ እላስጨራሽ ነው በዛ እድሜ። ሀያዎቹ መጀመሪያ ላይ ግን ኢንተርቴኒንግ ነው ለእሷ ያው በስርዓት ካደገች በስርዓት ከቤተሰብ ካደገች፣ አሁንም እነዛ ሁሉ ፋክተሮች ተጨምሯል እና ይሄ ያቻላቻ ጋብቻ የሚባለው ነገር ያመጣብን የምትፎካከር ሴት እንጂ የምትረዳንን የምትራዳንን የምትረዳንን አይደለም። ስለዚህ አንተ ነገ ሚስትህ የምትሆን ከሚስትህም አልፎ ተርፎ ደግሞ የልጆች እናት ስለምትሆነው ሴት ስታስብ ይሄን ግምት ውስጥ ክተት። ያቻላቻ ጋብቻ የሚባለውን ነገር አፎርድ ማድረግ እችላለሁ መሸከም እችላለሁ የዕድሜ አቻነት እኔም 35 እሷም 35 እኔም ማስትሬት እሷም ዶክትሬት እኔም የገቢ እኩል እሷም ገቢዋ እንደዚህ። ስለዚህ ያቻላቻ ጋብቻ የሚባለውን ነገር ግምት ውስጥ ከተተውና አስብበት፣ እንችሏለን ወይ እችሏል ወይ አፎርድ አደርገዋለሁ። የዕድሜ አቻነቱ 35 35 መሆኑ የትምህርት አቻነቱን፣ የገቢ አቻነቱን 50 ሺህ 50 ሺህ፣ 10 ሺህ 10 ሺህ ማግኘታችን እውነት የሚፈለግ ነገር ነው ወይ? እንደዚሁ ላይ ላይውን ብቻ ትኩረት አታደርግበት ለማለት ነው። በርታለኝ ወንድማለም።